ከአገልግሎት አሰጣጥ ጋር እና ከመንግስት ሰራተኞች የደሞዝ ጭማሪ ጋር በተነሱ ጉዳዮች ላይ ሀሳብ ለመስጠት ነው። ክቡር የምክር ቤት አባል እንዳነሱት ቀልጣፋ ተደራሽ ፍትሐዊና ውጤታማ አገልግሎት የልማት ስራዎችን ውጤታማና ቀልጣፋ እንዲሆኑ ለማድረግ የዜጎችን ምርታማነትና ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ህዝብ በመንግስት ላይ ያለው እምነት እንዲጎልበት ለማድረግና የህዝብ የእርካታ ደረጃ ለማላቅ ትልቅ አስተዋጽኦ ይኖረዋል። ይህንን ከግምት ውስጥ ባስገባ መልኩ የከተማ አስተዳደሩ በባለፉት አመታት በተደራጀ መልኩ አገልግሎት አሰጣጥ ላይ ያሉ ክፍተቶችን በመሰረታዊነት ለማረም የሚያስችሉ የተለያዩ ተግባራትን ሲያከናውን ቆይተዋል። ተቋማትም በተናጠል ያሉባቸውን የአሰራር፣ የአደረጃጀት ከቴክኖሎጂ ጋር ያሉ ክፍተቶችን ለይተው ለማረም፣ ለማስተካከል ጥረቶችን ሲያደርጉ ቆይተዋል። በእነኚህም አበረታች የሚባሉ ለውጦች እየተመዘገቡ ቆይተዋል። አሁን ላይ ግን እነዚህ ጥረቶች ቢደረጉም አገልግሎት አሰጣጡ ላይ አሁንም ህዝብን ሊያረካ በሚችል ደረጃ ከሌብነትና ብልሹ አሰራር የጸዳ እንዲሆን ከማድረግ አንጻር ቀልጣፋ ፍትሃዊ አገልግሎት መስጠት ላይ ያሉ ጉድለቶች ስላሉ እንደ ሀገር በክቡር ጠቅላይ ሚኒስትራችን አቅጣጫ ሰጪነት የመሶብ የአንድ ማዕከል የዲጂታል የመንግስት አገልግሎት በይፋ እንዲጀመር ተደርጓል። ያንን መነሻ ባደረገ መልኩም የከተማ አስተዳደሩ በባለፉት ሶስት አራት ወራት ውስጥ በመሰረታዊነት በርካታ ተገልጋይ ያለባቸው ከአገልግሎት አሰጣጥ አንጻር የመልካም አስተዳደር ችግር የሚነሳባቸው ተቋማትን አንድ ላይ ሰብሰብ ባደረገ መልኩ በተቀናጀ አግባብ አገልግሎት ለመስጠት የሚያስችል የአዲስ መሶብ አንድ ማዕከል የዲጂታል የመንግስት አገልግሎት ለማቋቋም ሲሰራ ቆይቷል። ሁለቱም እንደምታቁት ጳጉሜ አምስት ክቡር ጠቅላይ ሚኒስትራችን እና ክብርት ከንቲባችን በተገኙበት የዋና መስሪያ ቤቱ በይፋ ተመርቆ ወደ ስራ ማስገባት ተችሏል። በመቀጠል ደግሞ የቦሌ የመሶብ አንድ ማዕከል ቅርንጫፍ በባለፈው ሳምንት በይፋ ተመርቆ ወደ ተግባር የገባበት ሁኔታ ነው ያለው። እነኚህ ማዕከላት ላይ እንዲገቡ የተደረጉት ተቋማት በዋናነት ሰፊ አገልግሎት ያላቸው፣ ሰፊ ተገልጋይ ያላቸው፣ ከአገልግሎት አሰጣጥ አንጻርም ቅሬታ ይቀርብባቸዋል ተብለው የተለዩ ናቸው። የመለያ መስፈርቱ። ከዚህ በተጨማሪ ደግሞ ዲጂታል የሆነ አገልግሎት መስጠት የሚችሉ ተቋማት እና አገልግሎቶች ተለይተው እንዲገቡ ነው የተደረገው። በዚህም መሰረት በዋና መስሪያ ቤቱ 13 የሚሆኑ የከተማ አስተዳደሩ ተቋማት በዋናነት ሁለቱ የመሬት ተቋማት፣ ሁለቱ የቤቶች የቤቶች ልማትና የቤቶች ኮርፖሬሽን፣ ግንባታ ፈቃድ፣ ፕላን ኮሚሽን፣ ኢንቨስትመንት ኮሚሽን፣ አሽከርካሪ፣ ተሽከርካሪ ትራፊክ ማኔጅመንት፣ የስራና ክህሎት የሲቪል ምዝገባና የነዋሪነት አገልግሎት እነኚህን ተቋማት አጠቃላይ ወደ መቶ ሰባት የሚሆኑ አገልግሎቶችን በመያዝ በፌዴራል ደረጃ ደግሞ በርካታ ተገልጋይ የሚያስተናግዱ በተለይ የከተማ ነዋሪ ዜጎቻችን የሚፈልጓቸው አገልግሎት ያሏቸው ሶስት ተቋማት ወደዚህ ማዕከል እንዲገቡ ተደርጓል። አንዱኛው የሰነዶች ማረጋገጫ ነው። ከውክልና ጋር ከሽያጭ ጋር ከስምዝውውር ጋር የተያያዙ ወደ አስር የሚሆኑ አገልግሎቶችን ይዞ እንዲገባ ተደርጓል። የብሔራዊ መታወቂያ በተመሳሳይ ወደዚህ ማዕከል እንዲገባ ማድረግ ተችሏል። የኢትዮ ፖስት፣ ኢትዮ ቴሌኮም፣ የፋይናንስ ተቋማትም እዚህ ማዕከል ውስጥ ቦታ ኖሯቸው አገልግሎት እንዲሰጡ የማድረግ ስራ የተሰራበት ሁኔታ ነው ያለው። በሁለተኛ ደረጃ ደግሞ የቦሌ ላይ የተከፈተው የመሶብ ቅርንጫፍ ወደ 12 የሚሆኑ ተቋማትን የከተማ አስተዳደሩ ተቋማትንና 96 አገልግሎቶችን ይዞ እንዲገባ ተደርጓል። በተመሳሳይ የሰነዶች ማረጋገጫ የብሔራዊ ወይም የፋይዳ መታወቂያ እና የፋይናንስ ሌሎች የፋይናንስ ተቋማትን ባካተተ መልኩ በአጠቃላይ ወደ 114 አገልግሎቶችን ይዞ ወደ ተግባር እንዲገባ ማድረግ የተቻለበት ሁኔታ ነው ያለው። ይሄ ብቻ አይደለም፣ በቀጣይ ወደዚህ ማዕከል ያልገቡ ተቋማት አገልግሎት አሰጣጣቸውን እንዲያዘምኑ በቴክኖሎጂ የተደገፈ እንዲሆኑ የማድረግ ስራ የሚሰራ ነው የሚሆነው። በተጨማሪነትም አገልግሎቶቹ ወደዚህ የገቡ ተቋማት ተጨማሪ አገልግሎቶቻቸው ወደ መሶብ አንድ ማዕከል እንዲያስገቡ የማድረግ ስራ ከከተማችን ኢኖቬሽንና ቴክኖሎጂ ልማት ቢሮና ከሚመለከታቸው ተቋማት ጋር በጋራ በመሆን እየተሰራ ነው። የሕዝቡም አሁን ወደ ተግባር ከገባንበት ጊዜ አንስቶ በተጨማሪነት በፌዴራል ደረጃ ወደዚህ ማዕከል መግባት ያለባቸው አገልግሎቶች እንዳሉ ለይተናል። ለምሳሌ ውጭ ጉዳይ ሚኒስትር ከሰነዶች ማረጋገጥ ጋር በርካታ ተገልጋዮች እየመጡ ጥያቄ እያቀረቡ ነው። ኢሚግሬሽን በተመሳሳይ ከፓስፖርት እድሳት እና ሌሎች አገልግሎቶች ህዝቡ ዲማንድ እያደረገ ያለበት ሁኔታ ስላለ ወደዚህ ማዕከል ገብቶ አገልግሎት በተቀናጀ መልኩ መስጠት እንዲችሉ ከነኚህ ተቋማት ጋር ውይይት እየተደረገ ያለው። የመብራት አገልግሎትም ወደዚህ ማዕከል ገብቶ ህዝቡ አንድ አገልግሎት ፈልጎ ሲመጣ በተመሳሳይ ሌሎች አገልግሎቶችንም ማግኘት የሚችልበት ሁኔታ ለመፍጠር እየተሰራ ያለበት ሁኔታ ነው ያለው። እንግዲህ ይህ ስራ ሲሰራ ከሌሎች ወይም ከነባር አገልግሎት አሰጣጡ ለየት የሚያደርገው በተበታተነ መልኩ በተለያዩ ተቋማት ይሰጡ የነበሩ አገልግሎቶች በባህሪያቸው አንዳንዶቹ አንደኛው አገልግሎት ለሌላኛው አገልግሎት ቅድመ ሁኔታ የሚሆንበት ሂደት ስላለ ሰዎች ከተቋም ተቋም የሚያደርጉትን ምልልስ የሚቀንስ በተቀናጀ መልኩ በቴክኖሎጂ ተደግፎ ሁሉንም ነገር በአንድ ማዕከል ጨርሰው እንዲሄዱ ለማድረግ የሚያስችል ነው። ስለዚህ በሀገር አቀፍ ደረጃ የለማውን ቴክኖሎጂ በከተማችን ተግባራዊ እንዲሆን ተደርጓል። ይሄን ለማድረግ ግን የከተማ አስተዳደሩ በጣም ከፍተኛ የሆነ ሀብት በመመደብ መሰረተ ልማቱን የማሟላት ስራ ተሰርቷል። አገልግሎት አሰጣጡ ደረጃውን የጠበቀ ቀልጣፋ እንዲሆን ለማድረግ በተለመደው የአገልግሎት አሰጣጣችን ሕዝቡ የሚያነሳቸው በተለይ ከሲስተም መቆራረጥ ጋር ተያይዞ ከኔትወርክ መቆራረጥ ጋር ተያይዞ የሚነሱ ችግሮችን በመሰረታዊነት እንዲፈታ ለማድረግ በማሰብ ልዩ ትኩረት ተሰጥቶ የተሰራበት ሁኔታ ነው ያለው። በእነኚህ ማዕከላት የኔትወርክ መቆራረጥ እንዳይኖር ከኢትዮ ቴሌኮም ጋር በመነጋገር ሁለት የተለያዩ መስመሮች እንዲኖሩት ነው የተደረገው። አንደኛው ፊል ቢያደርግ ሌላኛውን አማራጭ መጠቀም እንዲቻል፣ ከመብራት መጥፋት ጋር ተያይዞ የሚያጋጠሙ ችግሮችን ለመፍታት ሬደንደንት የሆኑ መስመሮች እንዲኖሩ በተጨማሪ ተጨማሪም ስታንድባይ የሆኑ ጀነሬተሮች እንዲኖሩ ማድረግ የተቻለበት ሁኔታ ነው ያለው ማለት ነው። እነዚህ ቴክኖሎጂዎች ቢኖሩም ያው አገልግሎት አሰጣጡ ውጤታማ የሚሆነው በአመለካከት በእውቀትም በክህሎትም የበቃ የሰው ኃይል ሲኖር ነው። ከዚህ አንጻር እንደ ከተማ አስተዳደር ከነባሮቹ ከየተቋማቱ የተሻለ ሥነ ምግባር ብቃት፣ የአገልጋይነት ባህሪ የተላበሱ ሰራተኞች በየተቋማቱ በጥንቃቄ ተመልምለው ተፈትነው ወደዚህ ማዕከል እንዲገቡ ተደርጓል። አብዛኛዎቹ ሰራተኞቻችን ግን የዩኒቨርሲቲ ተመራቂዎች ናቸው። ፍረሽ የዩኒቨርሲቲ ምሩቃን አስፈላጊው ክህሎት እንዲኖራቸው የባህሪም ስልጠና ተሰጥቷቸው ፈተና ካለፉ በኋላ አስፈላጊው ስልጠና እንዲያገኙ በማድረግ ወደ ማዕከሉ እንዲገቡ ማድረግ የተቻለበት ሁኔታ ነው ያለው። ከቀጠርናቸው ሰራተኞች አብዛኛው አዳዲሶች ናቸውና በጥሩ የአገልጋይነት መንፈስ አገልግሎቱን መስጠት እንዲችሉ ለማድረግ ስለሚያስችል በተግባርም ወደ አገልግሎት በገባንባቸው ጊዜ ያየነው ይሄንን ነው። ይሄንን ይበልጥ አጠናክረን የምንቀጥል ነው የሚሆነው። ከዛ ባሻገር ምቹ ሁኔታ ለሰራተኛውም ለተገልጋዩም ከመፍጠር አንጻርም ልዩ ትኩረት ተሰጥቶ ሰፊ ስራ ተሰርቷል። እያንዳንዱ የመሶቤ ዲጂታል አንድ ማዕከል የዴኬር ይኖረዋል። የተገልጋዩም የሰራተኞችም ተገልጋዮች ሕጻናት ይዘው ቢመጡ ማሳረፊያ ቦታ እንክብካቤ ማግኘት የሚችሉበት ቦታ እንዲመቻች ተደርጓል። ለሰራተኞችም በተመሳሳይ ካፍቴሪያ እንዲኖራቸው ተደርጓል። ለሰራተኞችም ለተገልጋይም በተመሳሳይ ደረጃውን በጠበቀ መልኩ እንዲኖራቸው ተደርጓል። በቂ የሆነ የፓርኪንግ ቦታ እንዲኖር ተደርጓል። ዋና መስሪያ ቤቱ ላይ ክፍለ ከተማው በነገራችን ላይ ያው ዋና መስሪያ ቤቱ አራዳ ክፍለ ከተማ ይገኝበት የነበረ ህንፃ ነው። በጣም አማካኝ ቦታ ለተገልጋይም ለአገልጋይም አመቺ የሆነ ቦታ ነው። ተጨማሪ የፓርኪንግ ቦታ እንዲኖረው ተደርጎ የተሰራበት ሁኔታ ነው ያለው። ይሄ አጠቃላይ ተገልጋዩም አገልጋዩም በተሻለ መልኩ አገልግሎት መስጠትና ማግኘት የሚችልበት ሁኔታ እንዲፈጠር ከማድረግ አንጻር ትልቅ አስተዋጽኦ ይኖረዋል ተብሎ ይታመናል። አጠቃላይ በዚህ ስራ የሚጠበቁ ፋይዳዎች አሉ። አንደኛ ዜጎች የዜጎችን ምልልስ ይቀንሳል፣ ወጪን ይቀንሳል፣ ከጊዜ አንጻር ጊዜ ይቆጥባል። የተለያዩ አገልግሎቶችን አንድ ማዕከል ውስጥ ማግኘት እንዲችል ያደርጋል ተገልጋዩ። ይሄ የተገልጋይን እርካታ ከፍ ያደርጋል። ከዛ ባሻገር ከየተኛውም የከተማችን አካባቢ የሚመጡ ተገልጋዮች አገልግሎቱን ማግኘት ይችላሉ። በፊት በነበረው የአገልግሎት አሰጣጥ ክፍለ ከተማን ማዕከል ባደረገ መልኩ ነበር አብዛኛዎቹ አገልግሎቶች የሚሰጡት። አሁን ግን ቦሌ የሚሄድ ሰው ከለሚኩራም ከየካም፣ ከአቃቂ የሚምጣ እነኛን አገልግሎቶች ማግኘት የሚችልበት እድል ይፈጥራል። አስቀድመው ዜጎች እያንዳንዱን አገልግሎት ለማግኘት ምን ቅድመ ሁኔታ ማሟላት እንዳለባቸው የሚያስችል የሰርቪስ ካታሎግ ተዘጋጅቷል። ይሄ አጠቃላይ የተገልጋይን እርካታ በማሳደግ ረገድ ትልቅ አስተዋጽኦ ይኖረዋል ተገልጋዮች ቅሬታ ቢኖራቸው እዛው በቴክኖሎጂ በተደገፈ መልኩ ቅሬታቸውን እንዲያቀርቡ እድል ይሰጣል። ያ ደግሞ ከላይ እስከታች ያለው የሚመለከተው አመራር ተገልጋዩ የሰጠውን ያቀረበውን ቅሬታ፣ የሰጠውን አስተያየት እንዲከታተልና ፈጥኖ የእረምት እርምጃዎችን ለመውሰድም እድል የሚፈጥር ነው። ሌብነትና ብልሹ አሰራርን በመከላከል ረገድም ትልቅ ፋይዳ ይኖረዋል። በቴክኖሎጂ የተደገፈ ነው አገልግሎቱ። ትክክል ያለውን አገልግሎት ቢሰጥ እንኳን ማን መቼ እንደሰጠ ማወቅ የሚቻልበት ሁኔታ አለ። ካሜራ የተገጠመለት በሁሉም ማዕከል የተገጠመበት ሁኔታ ስላለ ሌብነትን፣ ብልሹ አሰራርን በመታገል ተጠያቂነትን በማስፈን ረገድ ትልቅ ፋይዳ ይኖረዋል ተብሎ ይታሰባል። ይህን በቀጣይነት ለማስፋት እንደ ከተማ አስተዳደር ታቅዷል። ቦሌ ላይ ተግባራዊ ተደርጓል። ዋና መስሪያ ቤቱ አራዳ ነው የሚገኘው። ከነኝህ ሁለት ክፍለ ከተሞች ውጭ ያሉት ክፍለ ከተሞች በቀጣይ ወደዚህ ተግባር ለመግባት ዝግጅት እያደረጉ ነው ያለው። ቢሮ ያላቸው ቢሮውን ለዚህ ምቹ የማድረግ የሌላቸው ደግሞ በፍጥነት ተገንብቶ ወደ ተግባር እንዲገቡ ለማድረግ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ይሄ አጠቃላይ አገልግሎት አሰጣጣችንን ትራንስፎርም ያደርግልናል ተብሎ ይታመናል። ሌላኛው ከደሞዝ ጭማሪው ጋር በተያያዘ የተነሳ ነው። ትክክል ነው። እንደ መንግስት የደሞዝ ጭማሪ ከመስከረም ወር ጀምሮ ተግባራዊ እንዲደረግ በተቀመጠ አቅጣጫ መሰረት እንደ ከተማ አስተዳደርም በዛ ላይ እየሰራን ነው ያለ ነው። ይሄ የደሞዝ ጭማሪ ያው በታሪክ ተደርጎ የማይታወቅ ነው። በአንድ አመት ጊዜ ውስጥ ለሁለተኛ ጊዜ ነው የደሞዝ ጭማሪ የተደረገው። የመጀመሪያው ዙር ዝቅተኛ ተከፋይ የሆኑ ሰራተኞች ላይ ያተኮረ ነበር። ይሄኛው ግን ሁሉንም ሰራተኛ ከግምት ውስጥ ባስገባ መልኩ የመንግስት ተሿሚዎችንም ተመራጮችንም ጭምር ባካተተ መልኩ እየተሰራ ነው። ይሄ የተጀመረውን የሲቪል ሰርቪስ ሪፎርም ውጤታማ በሆነ መልኩ ተግባራዊ ለማድረግ ትልቅ አቅም ይሆናል ተብሎ ይታመናል። እንደ ከተማ አስተዳደር በከተማ ደረጃ ሁሉንም ተቋማት ኦሪየንቴሽን በመስጠት ወደ ተግባር እንዲገቡ አቅጣጫ ተቀምጧል። አስፈላጊውም በጀት የፋይናንስ ቢሮችን አዘጋጅቷል። በተቻለ መጠን በዚህ ሳምንት ወደ ተግባር እንገባለን ብለን አቅደናል። ቢገፋ እንኳን ከጥቅምት 15 በፊት ሙሉ ለሙሉ ለማጠናቀቅ ዝግጅት ያደረግንበት ሁኔታ ነው ያለው። አመሰግናለሁ።